በኦልድ ትራፎርድ አንቀላፍቶ የነበረው ሰይጣን የተነሳ ይመስላል። በዩሮፓ ሊግ ኳርተር ፋይናልስ የሁለተኛ ዙር የመልስ ጨዋታ በኦልድ ትራፎርድ ሲደረግ ብዙ ድራማዊ ክስተቶችን አስተናግዶ የሩበን አሞሪም ማንችስተር ዩናይትድ ኦሎምፒክ ሊዮንን በማሸነፍ ወደ ቀጣዩ ዙር አለፈ። ዘጠኝ ጎል፣ ሰላሳ ተጨማሪ ደቂቃዎች፣ አንድ ቀይ ካርድ፣ ሰባት ቢጫ ካርዶችን በተመለከትንበት በዚህ ጨዋታ አመቱን ሙሉ ትችትንና ውድቀትን እንደፎጣ ሲከናነበው የከረመው ማንችስተር ዩናይትድ በድምር ውጤት ኦሎምፒክ ሊዮንን ሰባት ለስድስት በማሸነፍ ወደ ቀጣዩ ዙር አልፏል። በዚህ ጨዋታ ከታዩት አስገራሚ ነገሮች መካከል ከዛ ሁሉ ትችት በኋላ እንደገና የኦናና ወደ ቋሚ አሰላለፍ መመለስ ሲሆን፣ ነገር ግን ዛሬም ከትችት ሊያመልጥበት የሚያስችለውን ፐርፎርማንስ ማሳየት አልቻለም። በተከታታይ ጎሎች ሲቆጠሩበት እንደ ሰስፔንስ ፊልም ቁሞ ከመመልከት ውጭ ያሳየን አንድም ነገር አልነበረምና ነው። በዛሬው ጨዋታ ኦሎምፒክ ሊዮኖች ከባለፈው አንጻር ተዳክመው በገቡበት በዚህ ጨዋታ ገና በአስረኛውና በአርባ ስድስተኛው ደቂቃ ሁለት ጎል ተቆጥሮባቸው መመራት የጀመሩት ከረፍት መልስ ዩናይትዶች በተሻለ ማጥቃት ኳስን ተቆጣጥረው መጫወት ጀምረው ነበር። ነገር ግን በሰባ አንደኛው ደቂቃ ነበር የማንችስተር ዩናይትድ የመፈረካከስ አባዜ ጀምረው ይህንንም አጋጣሚ ተጠቅመው በሰባ አንደኛው እና በሰባሰባተኛው ደቂቃ ኦሎምፒክ ሊዮኖች ሁለት ጎል አስቆጥረው አቻ መሆን ቻሉ። በሰማንያ ዘጠነኛው ደቂቃ ቶሊሶ በቀይ ካርድ ቢወጣባቸውም ጎልን ከመረብ ላይ ለማገናኘት የከለከላቸው አንድም ነገር አልነበረም። መደበኛው የጨዋታ ክፍለ ጊዜ ተጠናቀቀ። በአጠቃላይ ድምር ውጤት አራት እኩል በመሆናቸው ጨዋታው ወደ ጭማሪ ሰላሳ ደቂቃ መራ። ኦሎምፒክ ሊዮን በጎደሎ እየተጫወቱ ማጥቃቱን ገፉበት። በመቶ አራተኛው ደቂቃ እና በመቶ ዘጠነኛው ደቂቃ አከታትለው ሁለት ጎል በማስቆጠር ጨዋታውን የገደሉት አስመስሎት ነበር። እዚህ ጋር ነበረ ሙቶ የተቀበረው የማንችስተር ተጋዳይነት የተቀሰቀሰው በመቶ አስራ አራተኛው ደቂቃ ብሩኖ ፈርናንዴዝ በፔናልቲ ጎል ሲያስቆጥር ኮቢ ማይኖ እና ሀሬም ማጎየር ጨዋታው ተጠናቆ የዳኛ ፊሽካ በሚጠበቅበት ሰዓት ላይ ሁለት ጎሎችን አከታትለው በማስቆጠር ማንችስተር ዩናይትድን ከቀዩ መንደር ከቀያይ ሰይጣኖቹ መንደር ወደ ቀጣዩ ዝር እንዲያልፋስ ቻሉት። የአውሮፓ ቻምፒየንስ ሊግ ሩብ ፍጻሜ ሁለተኛ ዙር የመልስ ጨዋታ በስታዲዮ በርናባው ሲካሄድ ሪያል ማድሪድ በአርሰናል ሁለት ለአንድ በሆነ ውጤት ተሸነፈ። ተጠባቂ የነበረው የአርሰናልና የሪያል ማድሪድ ጨዋታ በሳንቲያጎ በርናባው ሲካሄድ ቀድሞውን የማሸነፍ ግምትን ብዛም ያልነበረው አርሰናል ሁለት ለአንድ በማሸነፍ በድምር ውጤት የቻምፒየንስ ሊግ ጌታ የሚባለው ሪያል ማድሪድ በራሱ ሜዳ በመሄድ አንገት ሲያስደፈው አምስት ለአንድ በሆነ ድምር ውጤት በማሸነፍ የራሱ ውድድር እስኪመስል ድረስ ደግሞ ደጋግሞ ያሸነፈውን ሪያል ማድሪድ ከውድድሩ አሰናብቶታል። በአውሮፓ ሻምፒየንስ ሊግ ሩብ ፍጻሜ የመጀመሪያ ጨዋታ በኤምሬትስ ስቴዲየም ሲካሄድ የምናስታውሰው ሲሆን የሰሜን ለንደሩ መድፈኛ አርሰናል ሪያል ማድሪድን ሶስት ለዜሮ በሆነ ውጤት ማሸነፉ አይዘነጋም። ከዚህ ጨዋታ በኋላ ታዲያ እጅግ ብዙ ብዙ ነገሮች ተባሉ። በሪያል ማድሪድ ቤት እጅግ የበዙ ፍከራዎች፣ ውጤቱን ቀልብሰን ወደ ግማሽ ፍጻሜው እንሻገራለን የሚሉ ወሬዎች በማህበራዊ ድረገጾች ተንሰራፉ። የአውሮፓ ታላላቅ የእግር ኳስ ባለሙያዎች፣ የተለያዩ አሰልጣኞች፣ የቀድሞ ሌጀንዶች፣ ደጋፊዎች ይህንን ጨዋታ ሪያል ማድሪድ በቀላሉ አሸንፎ ወደ ግማሽ ፍጻሜው ያልፋል ሲሉ በሙሉ መተማመን ተናገሩ። አለፈ ሲልም የሪያል ማድሪድ ኮከብ ተጫዋቾችም የመልሱን ጨዋታ አርሰናልን ጥለን እናልፋለን የውድድረኛ ነው። ከዚህ በፊትም እንደዚህ አይነት ነገሮች ገጥመውን አሸንፈን ማለፍ ችለናል። አሁንም እናደርገዋለን አሉ። እንደውም ከእረፍት በፊት ይህንን ጨዋታ ጨርሰውት እንደሚወጡም ተናገሩ ብቻ ብዙ ብዙ ነገር ተባለ። የሪያል ማድሪድ ደጋፊዎችም ከመቼውም ጊዜ በላይ ከፍተኛ ነገር ማድረግ እንዳቀዱ ተናገሩ። ሳንቲያጎ በርናቦው ጣሪያውም እንዲዘጋ ተወሰነ። እለተ ረቡዕ ምሽት አራት ሰዓት ሲል የአውሮፓ ሻምፒየንስ ሊግ የሁለተኛ ዙር የሩብ ፍጻሜ ጨዋታ በስታዲዮ ሳንቲያጎ በርናቦው በታላቅ ድባብ ተጀመረ። በስፔን ከተማ ያሁሉ ነገር ሲነገር፣ ብዙ ፉከራዎች ሲፎከሩ፣ የአርሰናል ስብስብ ምንም የተናገረው ነገር አልነበረም። ቀድሞውኑ በሜዳ ሊዳቸው ሶስት ለዜሮ ያሸነፉት አርሰናሎች በጎልን በልጣለን እኛ እናሸንፋለን አላሉም። ለሚጠየቁት ጥያቄዎች ሁሉ መልሱ ሜዳ ላይ ታገኙታላችሁ ነበር ያሉት ሪያል ማድሪዶች በ433 አሰላለፍ ጨዋታውን ለመጀመር ወስነዋል። ቲቦት ኮርቱዋ የግብ ጠባቂ ቦታውን ይዟል። ሉካስ ቫስኬስ፣ ራውል አሴንሲዮ፣ አንቶኒዮ ሩዲገር እና ዴቪድ አላባ ከኋላ ፌድሪጎ ቫልቨርዴ፣ ቹሜኔ፣ ጁዴ ቤሊንግሃም ከመሃል እንዲሁም ሮድሪጎ ክሌም ባፔ ና ቪኒሲየስ ጁኒየር ከፊት በማሰለፍ ጨዋታውን ጀምሮት። በአርሰናል በኩል ዴቪድ ራያ የግብ ዘብ ሆኖ ሲሰለፍ ጁሪየን ቲምበር ዊሊያም ሳሊባ ጃኮብ ኪዌር እና ሉዊስ እስኬሊ ከኋላ ዴክላን ራይስ ቶማስ ፓርቲ እና ማርቲን ኦዲጋርድ ከመሃል እንዲሁም ማርቲኔሊ ሚኬል ሜሪኖ እና ቡካዮሳካ ከፊት በማሰለፍ ጨዋታውን ጀምሩት። እንደተባለውም ጨዋታው እጅግ ፈጣን፣ ጫና የበዛበት፣ ፋውሎች የበዙበት ሆነ። ባለሜዳዎቹ ሪያል ማድሪዶች ጫና ፈጥረው መጫወት ጀመሩ። በመከላከሉ ረገድ የተዋጣለት የሚባለው አርሰናልም የሪያል ማድሪድን ተደጋጋሚ ግፊት እየተቋቋመ መጫወትን ቀጠለ። ጨዋታው 13 ደቂቃ እስኪደርስ ድረስ ከፍተኛ የኳስ እንቅስቃሴዎች ካልሆኑ በስተቀር ያን ያክል ከባድ ነገርን አልተመለከትንም። ነገር ግን በአስራ ሦስተኛው ደቂቃ አርሰናሎች ያገኙትን የማዕዘን ኳስ በማሻመት ጎን ለማግኘት ሞከሩ። ነገር ግን አልተሳካም። ጨዋታው ቀጠለ። ነገር ግን መሀል ላይ የመሀል ዳኛው ከቫር ዳኞች የተቀበለውን ሀሳብ ተስማማበት ከማዕዘን በተለጋው ኳስ ጥፋት ተሰርቷል፣ በማለት ለአርሰናል ፔናልቲ ተሰጠ። የአርሰናሉ ኮከብ ከረጅም ጊዜ ጉዳት የተመለሰው ቡካዮ ሳካም ፔናልቲውን መታ፣ ነገር ግን የሪያል ማድሪዱ የግብዘብ ቲቦት ኮርቷ ኳሱን አዳነበት። እዚህ ጋ በዚህ ጨዋታ ብዙ ነገሮች ሊፈጠሩ እንደሚችሉ ተገመተ። የተለያዩ ጫናዎችም እየበረቱ መጡ። ባለሜዳዎቹ ማድሪዶችም ከበፊቱ በበለጠ አርሰናልን ችግር ውስጥ በመክተት ጨዋታቸውን ቀጠሉ። ነገር ግን የሚኬል አርቴቶ አርሰናል መከላከል ከኛ ወዲያ ያለ ይመስላል ወይ፣ ፍንክች አጅሬ የግቡን ግድግዳ አጥብቆ ገደገደ። በመጀመሪያው አርባአምስት ጨዋታውን ጨርሰን እንወጣለን ያሉት ማድሪዲስታዎች ምንም ነገር ሳይፈጥሩ የመጀመሪያው አርባ አምስት ተጠናቀቀ። ለሪያል ማድሪድ ጫናው ሲበረታ ለአርሰናል ከፍተኛ ብራስ መተማመን ሆነ። አርሰናል 3 ለዜሮ እየመራ ይገኛል። ነገር ግን በእግር ኳስ ምን እንደሚፈጠር አይታወቅም። በተለይ ለሪያል ማድሪዶች ጥቂት ደቂቃዎችን ምን ሊያደርጉበት እንደሚችሉ ይታወቃል። ሁለተኛው አርባ አምስት ተጀመረ። አርሰናል በአቅሙ እንደጸና ነው። ሪያል ማድሪድን በከፍተኛ የኳስ ቁጥጥር የአርሰናልን የኋላ መስመር ለማስከፈት በእጅጉ ታገለ። ነገር ግን ምንም የተፈጠረ ነገር አልነበርም። ደቂቃዎች እየገፉ ሄዱ። ሪያል ማድሪድ መጠነኛ መቀዛቀዝ ታየባቸው። አርሰናልም የሚያገኙትን ኳስ በፖሰሽን ወደፊት በመሄድ ጎል ለማስቆጠር መሄዳቸው አልቀረም። 65ኛው ደቂቃ ደረሰ። አርሰናልም በምንጊዜውም የቁርጥ ቀን ልጅ ቡካዮሳካ በድንቅ የተደራጀ የኳስ እንቅስቃሴ ድንቅ ጎል አስቆጠሩ። ነገሮቹን ሊያከተሙላቸው መሰሉ። አርሰናል አንድ፣ ሪያል ማድሪድ ዜሮ። ነገር ግን ብዙም ሳይቆይ ከሁለት ደቂቃዎች በኋላ የሪያል ማድሪድ የክንፍ ተጫዋች ቪኒሽስ ጁኒየር የሳሊባን ስህተት ተጠቅሞ ጎል ማስቆጠር ቻለ። ታላቅ ደስታ በሳንቲያጎ በርናቦ። ሪያል ማድሪዶች ወደ ጨዋታው የተመለሱ መሰሉ። ሪያል ማድሪድ አንድ፣ አርሰናል አንድ። ጨዋታው ቀጠለ። ባለሜዳዎቹ ትግላቸውን ቀጠሉ። ሌላ ጎል ለማግኘት የሚደረግ ትግል። ደቂቃዎች እየተጓዙ ነው። ጊዜ ወደ ጊዜ የአርሰናል መከላከል እየጠነከረ፣ የሪያል ማድሪድ ሩጦ የማይደክሙት እግሮች ተስፋ በመቁረጥ መድከምም ጀምረዋል። በሪያል ማድሪድ ቤት የተጫዋቾች ቅያሪዎች፣ ዴቪድ አላባ በፍራን ጋርሺያ፣ ሉካስ ቫስኬስ በዳኒ ሰባዮስ፣ ሮድሪጎ በኢንድሪክ ተቀየሩ። ነገር ግን በማድሪድ ቤት ጣሪያው በተዘጋው በሳንቲያጎ በርናባው ምንም የተፈጠረ ነገር አልነበረም። በአርሰናል ቤትም ከ77ኛው ደቂቃ ጀምሮ ቅያሪዎች ተደረጉ። ቡካዮሳካ በሊያንድሮ ትሮሳርድ፣ ጁሬን ቲምበር በቤን ኋይት፣ ኪራንቴርኒ በዴክላን ራይስ እንዲሁም ማርቲኔሌ በኦሌክዛንደር ዚንቸኮ የነበሩ ቅያሬዎች ነበሩ። በመጨረሻዎቹ ደቂቃዎችም የሪያል ማድሪድን ጫና በከፍተኛ ሁኔታ የተቋቋመው አርሰናል መደበኛው ዘጠና ደቂቃ አልቆ በጭማሪዎቹ ደቂቃዎች ባገኙ የመልሶ ማጥቃት እድል በዘጠና ፕላስ ሶስተኛው ደቂቃ ላይ ሚኬል ሜሪኖ አስተካክሎ የሰጠውን ኳስ ከመሀል ሜዳው ጀምሮ በመሮጥ ኳስን ከመረብ ማገናኘት ቻለ። ማንከላችሁኝ መርትን የሊላችኋለው ስንት የተባለለት የአውሮፓ ሻምፒየንስ ሊግ የሩብ ፍፃሜ መልስ ጨዋታ በዚህ ሁኔታ ተጠናቀቀ። የሰሜን ለንደኑ መድፈኝ አርሰናልም ወደ ግማሽ ፍጻሜው በመሻገር በግማሽ ፍፃሜው ከ12 ቀናት በኋላ በኤምሬስ ስቴዲየም ኢንተር ሚላንን የሚያስተናግድ ይሆናል። በዚህ ጨዋታም የተለያዩ እጅግ ብዙ ነገሮች እየተባሉ ይገኛሉ። ከእነዚህም መካከል ከጨዋታው ቀደም ብሎ ሲነገሩ የነበሩ ነገሮችን በማጣቀስ እየተነገሩ ይገኛሉ። ዓለም ሁሉ ሪያል ማድሪድ በታላቅ የማሸነፍ ንጻሬ እንደሚያሸንፍ ተናገረ። አርሰናል ግን ምንም ሳይነገር በተግባር አሳየ። ማድሪድ በወሬ ሲያሳልፍ፣ አርሰናል ግን ተጫውቶ አሳየ። ክለቦች ሁሉ ማድሪድን ይፈራሉ። ማድሪድ ግን አርሰናል ናልን ይፈራል። የማድሪዱ ኮከብ ቪኒሺየስ ጁኒየር ሪያል ማድሪድ ምንጊዜም ኃያል ነው ለድጋፋችሁ እጅግ የከበረ ምስጋና ቀርባለሁ። ከሻምፒየንስ ሊጉ ብንሰናበትም የግድ ልናሳካቸው የሚገቡን ቀሪ ዋንጫዎች አሉን። ከዚህ ታላቅ ቡድን ጋር እስከ ሞት ድረስ አብረን እንጓዛለን፣ ሀላ ማድሪድ ብሏል። ከዚህ ሽንፈት ጋር በተያያዘም የሪያል ማድሪዱ አሰልጣኝ ካርሎ አንቸሎቲ ለመሰናበት ከጫፍ እንደደረሰም እየተነገረ ይገኛል። በዚህ ወር መጨረሻም ሊሰናበቱ ይችላሉ እየተባለ ይገኛል። የስልሳ ስምንት ዓመቱ ሰው በስፔን ኮፓ ዴልሬይ ፍጻሜ ከባርሴሎና የሚያደርጉት ፍጻሜ መጨረሻቸው ሊሆን እንደሚችልም እየተነገረ ይገኛል። የዚህ ዓመቱን የአሸናፊዎች አሸናፊ ዋንጫ በምንጊዜም ተቀናቃኛቸው ባርሴሎና የተነጠቁት ሎስ ብላንኮቹ በሊጉ ሁለተኛ ደረጃ ላይ ከመቀመጣቸው ባለፈም በነገሱበት የሻምፒየንስ ሊግ መድረክም በአርሰናል በደርሶ መልስ ውጤት መሸነፋቸው የአሰልጣኙን ስንበት የሚያፋጥነው ጉዳይም ይሆናል። አሰልጣኙ ማድሪድን በድጋሚ ከተረከቡ በኋላ ሁለት የላሊጋና ሁለት የሻምፒየንስ ሊግ ክብርን ጨምሮ አስራ አንድ ዋንጫዎችን ማሳካትም ችለዋል።